ሰላም ጤና የስጠለኑት ቤተሰቦቻችን እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ሰሞኑ በኢቢኤስ ላይ መነጋገሪያ የሆነው ቪዲዮ የብርቱካን የብርቱካን ቪዲዮ በአዲስ ምዕራፍ ክፍል ሁለት በሚለው ተለቆ ነበርና ኢቢኤስ ላይ አሁን ላይ ተነስቶ በሚዲያ መነጋገሪያ ሆኗል ማለት ነው የእሷን ታሪክ የሰማ ሰው ሴት ልጅ መሆን ተውት፣ ዘረኝነቱን እንትኑ ፖለቲካውን ተውት። የሰማ ሰው በጣም በጣም ነው ልብ የሚነካው እና ያወራችው ወሬ እንዳለ ቪዲዮን የሰማችው ሰዎች በጣም ነው ልብ የሚነካው። አሁን ላይ ግን ቪዲዮውም ተነስቶ ጠፍቶ፣ የተጫነው ቪዲዮ ተነስቶ ጠፍቷል። ነገር ግን ቪዲዮውን አውርድነዋል። ቪዲዮ አለ። ግን ለምን እንደዚህ ሊያስነሳ ፈለገ? ለምን ከጫኑት በኋላ ለምን አነሱት? ይሄን ታሪክ ማለት ነው። ልጅቷ በአካል ቀርባ እንደዚህ እያለቀሰች እንደዚህ እንትን ስትል ነበር። እንግዲህ የብርቱካን ነገር የሁለት ዓመት የዩኒቨርሲቲ ተማሪ ሁና ነው በዛ በግርግር ሰዓት እንደዚህ ተወቅስ እንትን ሲኖር ሲሉን ወደዛ ወደ እነሱ መኪና የምናመልጥ መስሎ እነሱ መኪና ላይ ተጫን ስተዋራ ግማሹን እንዲያውም ኤዲት ሲያደርጉ ቆርጠውታል። አንደኛ የተማረችበትን ዩኒቨርሲቲ አላወራችም። ያው እንግዲህ ዛሬ ሰባት ዓመት ሜቢ ስድስት ዓመት የድንቢያ ዩኒቨርሲቲ ተማሪዎች የአማራ ልጆች አስራ ሰባት ተማሪዎች መወሰዳቸው ይታወቃል። በሆነ ክሸኔ ተብሎ እና ያው ሰዎችን በግምት በሚያዩት እና እንትን በሚሉት ከዛ ውስጥ ነው በሚል የግላቸውን አስተያየት ስንሰጥ ነበረ። እና የጌንድሎ ዩኒቨርሲቲ መምህርም አውቅቶ አያን ተቃሚም የሚል እንትን ሲሰጥ ነበረ። ማን ነው? በመረጃው በፌስቡክ ካያችሁት እኛ ትምህርት ቤት ሰላምና ደህንነት የተጠበቀ ነው ብሎ ሀሳቡን ሲሰጥ ነበር። ነገር ግን ተማሪዎች የነዛ ቤተሰቦቹላ ዶክተር አብይ ጋር ቀርበው ራሱ መንግስት ቢሮ ቀርበው በቃ ይመጣሉ እንደዛ ብሎ ነበረ። እንትን ብሏቸው ሄደው ከዛ ነው ወደዛ እንዴቱ እንደውም እና ልጇ እንትን በማለቷ በቃ ታንቃኔ የሞተችው እንደዚህ እንትን ብለው እያሉ የቤተሰቦቻቸው ራሱ ግማሾቻቸው ሞተው ግማሾቻቸውም አሁን ድረስ ይመጣሉ እያሉ በተስፋ የሚጠብቁ ቤተሰቦች ነበሩ እና ሁሉም የግላ ሀሳቡን በቃ የዛ ዩኒቨርሲቲ ተማሪ ናት በማለት ሀሳቡን ሲጽፍ ነበረ። ነገር ግን ትምህርት ቤቱን ሳትናገር አልቀረችም። ነገር ግን እነሱ ኢድት ሲያደርጉ የተናገረችበትን ቆርጠው፣ ብዙ ነገሮችን ቆርጠው አውጥተውታል ማለት ነው። ስትከታተል እንግዲህ የትምህርት ቤት ሽ የተማርሽበት ሲሏት፣ ይሄ ነው ማለት እንትን ሁሉንም የሷን ሀሳብ እንዳለቀቁት ነው። ይህም ሆኖ የተናገረችውን እንኳን እንደዛ እያለቀሰኝ እንደዚህ ደፈሩኝ እንደዚህ አድርገው ነው እንትን ያሉኝ በማለት ስታለቅስ፣ ሁሉም የኢቢኤስ የኢቢኤስ ላይ ያሉት በሙሉ ጋዜጠኞቹ ያቀረቧት ሲያለቅሱ ነበረ እና። በመጨረሻ በአንድ ቀን ባልሞላው እንትን አንድ ቀን እንትን ብለው ከቲክቶክም ከራሳቸውም ከለቀቁ ከዩቱብ እንዳለ አንስተውታል ማለት ነው። እንግዲህ ልጅቷ ለምን ታፈነች? ለምንስ ከተናገረ ካቀረቧት በኋላ ለምን ይሄ እንዲጠፋ ሆነ? እንግዲህ የትምህርት ቤት መረጃዋ ልጅቷ አልሞተችም፣ አሁን እንዳያፍኗት እንጂ በህይወት አስረው እንደዚህ ነው ብለው ድራማ ለመስራት ካልሆነ በስተቀር ልጅቷ እንደዛ እያለቀሰ የተደፍራ አመጣጧን ጓደኞች ራሱ እንዳለዋት ነው እዛ ላይ የተናገረችው። ነገር ግን የእነሱን ራሱ ቆርጠውታል። ጓደኛዬ በጣም አካል ጉዳተኛ እንደዚህ ስለሆነ እንዴት ሁኜ ደም እየፈሰሰኝ ነው እንዴት ሁኜ እንትን ልበላት፣ ተያይዘን እንሄዳለን፣ ተቃቅፈን ትቼሽ አልሄድም በማለት አልችላትም እግሯ በጣም እንትን አለን አልችላት አላዝላት እኔ ራሱ ራሴ የማንቀሳቀስ የማልችል ጫካ ውስጥ ከልለው እንደዛ አርገው ነው አመት ከስድስት ወር ከልለው ያኖሩን ነው እያለች እየተናገረች ነበረ፣ እያለቀሰች ነበር። እና ከዛ ሀሳብ እንደተረዳሁት ሁሉም የራሱን ሀሳብ ነውና የሰጠው ይችልጅ ታፍና በዚህ አይነት ድርጊት ውስጥ ያለፈች ናት። ነገር ግን ለምን አሁን ድምጿ ሊታፈን ቻለ? ለምንስ ቪዲዮው ሀሳቧ ሊጠፋ ቻለ? ለምንስ አነሱት? ይሄ ጥያቄ ነው። ይሄ እራሱ መንግስት የሚጠየቅበት ናት። ምክንያቱም አቀረቧት። ካቀረቧት በኋላ ይሄን አይነት ድርጊት ለምን እንትን ሊሉ ሊያጠፉ ወደዱ? እና ይሄንን ዴታ ሂሳብ ታዩታላችሁ። ሁለተኛ ደግሞ እንግዲህ ልጅቷ በጣም የስነ ልቦና መታከም ፈልጋለሁ። ራሱ ስጦታ እንቢዶ ርዴ ነዋል ስጦታ ሁሉ ሲያበረክቱላት እንትን ሲሉላት ነበረ። በኋላ ላይ ግን ምንድነው የምትፈልጊ ስባል ልቤ ተሰብሯል። የሁለት አመት ተማሪ ነው ይዝናል እንግዲህ የወለደችው ልጅ በደፈሯትና እንትን ባሏት ነው። ልጁ ራሱ በሽተኛ ነው። ጥየው አልሄድም እኔ በእውነት እንደዛ ስትል ነው። ጥየውም ሊሄድ ውጥት ስል እንደዚህ ሲሄድ እማ ሲለኝ፣ በቃ ተመልሼ እሱን ጥዬ እንደ ሊሄድ እንደዛ አድርጌ አነሳሁት እያለች ስታወራ በቃ ሴት መሆን ሴት ባልሆን ነው ትሎት። ታሪኩ እንደዚ ሰሙ። ምንም ሀገራችን ላይ ብዙ ነገር እየተደረገ ነው ያለው፣ ግን የእሷ ደግሞ እግዚአብሔር አትርፏት ያንን ታሪክ ሲነገር ታሪኩን ያንን ለማጥፋት ቪዲዮ የተጫነውን ሁሉንም እንደ ፊልም ሆኖ የቀረበውን ሁሉ ሲደፍሯት ሁሉም ነገር እንደ ፊልም አድርገው ነው የቀረቡት። እና ያን ነገር ማጥፋታቸው በጣም ነው የገረመኝ። ይሄ ጥያቄ ነው። የህብረተሰብ ከሆነ ጋዜጠኛ ቃል ሲገቡ እንግዲህ ለህዝብ ሊያገለግሉ እውነትን ይዘው ጋዜጠኛ ለማንም የማያዳላ ይዞ እንትን የሚል ነው የሚያቀርብ ነው። ነገር ግን እሷን አሁን ላይ ይህንን አጥፍተው ህዝብን ሳይሆን በመንግስት ስር ውስጥ ነው ያለ። ህዝብ ደግሞ የእንትን ያሉትን ቪዲዮ ይልቀቁልን እያለ በጥያቄ ላይ ነው ያለው ማለት ነው። እና እንድታዩታላቸው በእውነት በጣም ነው ሴት መሆን። በቃ እኔ እንጃ ተውት። ብሔሩን ዘረኝነቱን ተውት እና አማራ ስትሆን ነው ሌላ። እስካሁን የሌላ እንትን ብትሆን እውነት ለመናገር አሁንስ የሌሎቹ እንትን ቢሆን እንደዛ አጥፎ እንትን ብሎ አይሉም። እስካሁን ሚዲያው ሁሉ ለምን እንደዛ አረገ? ፋኖ ነው ብለው ነበረ እንትን ሲሉ የሚገኙት እና አሁን ላይ እንግዲህ አዲስ ድራማም ለመስራት ቢሆን ቪዲዮን አጥፍቶ ልጅቷም እንዳትረዳ እርግጠኛ እሷንም ያፍኗታል የደንቢ የዩኒቨርሲቲ መምህር አናቃትን በማለት እንግዲህ መረጃውን ምንንም ያጠፋል። የዛም ተማሪ ከሆነ ልጅቷ ዝሮ ካስፈራሯት እናንትን ካፈሏት ካላጋቷት ትናገራለች በሕይወት አለች። እና አሁን ላይ እንግዲህ መንግስት እያደረገ ያለው ነገር በጣም ነው የሚያሳዝነው። በእውነት ይሷን ቪዲዮ ያየ ሰው እኔ እንጃ ሴት መሆን እንደዚህ ፈተና ሴት መሆን እንዴት እንዳደረጓት ወስደው እንዴት እንደተጫወቱባት ተጫወቱባት ለሶስት ና አራት አርገው በቃ እንደዚህ ኮነን እንደዚህ ስለ ጓደኛዋም እያወራች ነበረ። ነገር ግን ያንን ቆርጠው አውጥተውታል። የትምህርት ቤቱንና የእሷን ድምፅ ሙሉውን አላቀረቡም። ቢያንስ ያኔ ጋዜጠኛ እንደ መሆናቸው መጠን ብዙ ጥያቄ ያቀርቡለታል። የትምህርት ቤት ነው ጓደኞች ስንት ነበራችሁ? ብለው እንደሚያቀርቡላት ነው። ያው ሌላ እንትን አስመስለው ያቀረበችው እንትን ጓደኛዬ እንደዚህ ጥዬሽ አልሄድም በማለት እንትን እያለች ነበረ። ግን አላዝላት አልችላት እኔ ራሴ ደም እየፈሰሰኝ ነበረ እያለች እንዴት ነው ንጽህና እምትጠብቁበትስ ምናምን እያለች ሉሊስ ስጠይቃት ነገር ግን እዛ ምን መጠበቅ ያለ ጫካ ውስጥ ነው እንደዚህ አድርገው ትጥቅ ነው እንትን የሚሉት ፊታቸው እንደዚህ የተሸፈነ የተጠቀለለ ነው እንዳይታወቁ እያለች ስትናገር ነበር። እና ከዚህ ጀርባ ማነው ያለው? ለምንስ ቪዲዮ ሊጠፋ ቻለ? ይሄ መጋለጥና መጋለጥ አለበት። ህዝቡ ሊጠይቅ ይገባል። በህይወት ያለ ሁሉ ማለት ነው። ሰው የሆነ ይሄ የሰብአዊነት ሊሰማው ይገባል። እና እኔ እንጃ በቃ እኔ መስማት ሁሉ ራሱ ትናንት ሰማው። እንዴት ነበር ቪዲዮውን ሰማ። የእነዚህ ቤተሰቦች ከነዙ ውስጥ ናት እንግዲህ፣ ከዚ ከምናየው ከነዙ ውስጥ ናት በሚል ነው ሁሉም ሀሳቡን ሲሰጥ የነበረው። ነገር ግን ድምጿ ታፈነ፣ ድምጿ ተነሳ፣ ድምፅ ታፈነ። ይሄን ደግሞ ህብረተሰቡ ተነስቶ ሊቃወምና ሌልጅቷን እንትን የውሸት ድራማ አይደለም እንደዛ እያለቀሰ ብዙ ነገር እንትን እያለች ነው የተናገረችው። የእነዚህ ሰዎች ራሱ እንግዲህ እዚህ ውስጥ ካሉት ውስጥ ትሆናለች የሚል ነው እንግዲህ ትምህርት ቤቷን ሲያውቃዎቸው ኢድስ ሲያደርጉ ራሱ ቆርጠውታል ማለት ነው። እሱ እንኳን ባይቆርጡት እንኳ እራሱ ይታወቅ ነበረ እና አስቀድሞ ይህ ዩኒቨርሲቲ